ጄኔራል ታደሰ ወረደ ላይ የግድያ ሙከራ መደረጉ ተሰማ። በጉዳዩ ላይ የአራ መሬቱ አዛዥ አስገራሚ ጉድን ከአፋር ግንባር አሰምተዋል። በሌላ በኩል በአፋር ዛሬ የተቃውሞ ሰልፍ ተደረገ ሲሆን ሰብሮ የገባው ይዋ ጦር በአስቸኳይ ለቅቆ ይውጣ የሚል ድምፅ ተሰምተዋል። በዝርዝር እናስደምጣችኋለን። የአርሲው ኦርቶዶክሳውያን ላይ ያነጣጥሯል የተባለውን ግድያ በተመለከተ በዛሬ ዕለት የምርመራ ሪፖርት ወጥቷል። የምርመራ ሪፖርቱ ግድያው ኦርቶዶክሳውያን ላይ ያነጣጥር አይደለም ማለቱ ቁጣን አስነስቷል። ከግድያውና እገታው ላይ የፋኖ ኃይሎች ጭምር የተከሰሱ ሲሆን የአካባቢው ዝብ ሊቀጳጳስ ከስልጣን እንዲነሱ ጭምር እየተጠየቀ ስለመሆኑ ተነግሯል። ባለፈው ሳምንት አንድ የፓርላማ አባል የአካባቢው ዝብ ራሱን እንዲከላከል መንግስት ያስታጥቀው የሚል መፍትሄ ማቅረባቸው የሚታወስ ነው። ትሰሙታላችሁም። የኢትዮጵያን ጉሮሮ ለማነቅ አደገኛ እርምጃ ተጀመረ። ግብጽ ኢትዮጵያን እንደ ጦስ ዶሮ እየዞረች ነው። በኤርትራ አቅጣጫ ኢትዮጵያን ካቴና ውስጥ ያስገባችው ካይሮ አሁን ደግሞ በብቸኛውም የኢትዮጵያ ምስራቅ መውጫ በር መጥታለች። ጦር ከማስፈር አልፋ ወደብ ለመቆጣጠር አደገኛ እርምጃ ጀምራለች። በጉዳዩ ላይም አንድ ጥብቅ ውይይት ተደርጓል፣ እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳቸው የአንዳፍታ ሚዲያ ቤተሰባዎች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችን ትቆዩ ዘንድ ግብዣችን ነው። ጄኔራል ታደሰ ወረድ ላይ የግድያ ሙከራ መደረጉ ተሰማ። በጉዳዩ ላይ የአራ መሬቱ አዛዥ አስገራሚ ጉድን ከአፋር ግንባር አሰምተዋል። በሌላ በኩል በአፋር ዛሬ የተቃውሞ ሰልፍ የተደረገ ሲሆን ሰብሮ የገባው ይህዋት ጦር በአስቸኳይ ለቆ ውጣ የሚል ድምፅ ተሰምተዋል። የትግራይ ጊዜው አስተዳደር ጀኔራል ታደሰ ወረዳ ማይጨው ራያ በተጓዙበት ወቅት በመንገዳቸው ላይ የፈጸምነው ጥቃት የለም ሲሉ የሐራ መሬት አዛዡ አስተባብለዋል። ጄኔራሉ ስለ ሰሞነኛው የአፋር ክልልና የራያ አካባቢዎች ውጊያ ለቢቢሲ ትግረኛ በሰጡት ቃለ መጠይቅ በህዋት ኃይሎች ላይ ጥቃት በመፈጸም የቀረበባቸውን ከስ ውድቅ አድርገዋል። የትግራይ ጊዜው አስተዳደር ከቀናት በፊት ባወጣው መግለጫ የሐራ መሬት ኃይሎች በጀኔራል ታደሰ ወረደ ጉዞ ላይ በራያ አካባቢ መንገድ በመዝጋት መወንጀሉ ይታወሳል። ሐራ መሬት የራያ ዘቦች ጨርጨር መንገድ በመዝጋት በጀነራል ታደሰ ጉዞ ላይ ሁከት ለመፍጠር ሞክረዋል ማለቱ ይታወሳል። ጀኔራል ወዲያን ጥሩ በሰጡት ምላሽ ለተከፈተብን ጥቃት ምላሽ ሰጠን እንጂ በጀነራል ታደሰ ላይ የዘጋ ነውም የፈጸምነውም የግድያ ሙከራ የለም ብለዋል። ጀነራሉ በማስተባበያቸው ይልቁንም የልቁንም የዋታይሎች ሆን ብለው ለፈጸሙብን ጥቃት ምላሽ በመስጠት ራሳችንን ተከላክለናል ብለዋል። ጀነራል ወዲያን ጥሩ በሚመሩት አራ መሬትና በህወሓት መካከል ስለተፈጠረው ግጭት በሰጡት ማብራሪያም ቶምሳ ተብሎ በሚጠራ አካባቢ ውጊያ መካሄዱን አረጋግጠዋል። ጄኔራሉ ወደ አፋር ክልል ከአስር ኪሎሜትር ገደማ ገብቶም ህወሓት ፈጽሞብናል ያሉትን ጥቃት ለመመከት በሰጡት ምላሽ ከጠዋት እስከ ቀትር ድረስ ለሰዓታት ተዋግተናል ብለዋል። በሌላ በኩል በአፋር ዛሬ የተቃውሞ ሰልፍ የተደረገ ሲሆን ሰብሮ የገባው የህወሓት ጦር በአስቸኳይ ለቅቆ ይውጣ የሚል ድምፅ ተሰንተዋል። ሰላማዊ ሰልፉን አስመልክቶ ከክልሉ ኮሚኒኬሽን በተገኘው መረጃ ነዋሪዎቹ በህዋትና በሻቢያ ትብበር በአካባቢያቸው ተቃጥቷል ያሉትን ጥቃት ክፉኛ አውግዘዋል። ህዝቡ ወደ ቀዩ ይመለስ የትግራይ ኃይል ከያዙ የአፋር መሬት ይውጣ ያሉት ተቃዋሚ ሰልፈኞቹ ይህ ሳይሆን ከቀረም ከአፋርና ከፌዴራል መንግስታት ጋር ተሰልፈው መብታቸውን ለማስከበር እንደሚንቀሳቀሱ ዝተዋል። ሰላማዊ ሰልፉ በኢረቦቲ ባዱ፣ ዳሊፋጊ ከተሞች ጭምር መካሄዱን የደረሰን መረጃ ያስረዳል። የአርስዩ ኦርቶዶክሳውያን ላይ ያነጣጥሯል የተባለውን ግድያ በተመለከተ በዛሬው ዕለት የምርመራ ሪፖርት ወጥቷል። የምርመራ ሪፖርቱ ግድያው ኦርቶዶክሳውያን ላይ ያነጣጠር አይደለም ማለቱ ቁጣን አስነስቷል። ከግድያውና እገታው ላይ የፋኑ ኃይሎች ጭምር የተከሰሱ ሲሆን የአካባቢው ዝብ ሊቀ ጳጳስ ከስልጣን እንዲነሱ ጭምር እየተጠየቀ ስለመሆኑ ተነግሯል። ባለፈው ሳምንት አንድ የፓርላማ አባል የአካባቢው ሕዝብ ራሱን እንዲከላከል መንግስት ያስታጥቀው የሚል መፍትሄ ማቅረባቸው የሚታወስ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲው ጥቃት ሃይማኖት ተኮር አይደለም ብሏል። ጉባኤው ይህንን ያለው በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት በተመለከተ ያሰማራው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በዛሬው ዕለት ለመገናኛ ብዙሃን ይፋ ባደረገበት ወቅት ነው። በአጣሪ ኮሚቴው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሶስት፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ሁለት፣ እንዲሁም ከጉባኤው ሁለት ባለሙያዎች እንደተካተቱበት በመግለጫው ተጠቅሷል። ልኡኩ ወደ ስፍራው አቅንቶ ለመንቀሳቀስ የጸጥታ ሁኔታው ስጋት እንዳልሆነበት፣ የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃይሎች በጋራ መንቀሳቀሳቸውን የጉባኤው ዋና ጻፊ ቀሲስ ታጋይ የታደለ ተናግረዋል። ቡድኑ ከጥቅምት 5 ቀን እስከ 30 ድረስ በስፍራው በመገኘት ያካሄደውን ጥናት በተመለከተ ማብራሪያ የሰጡት የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ እንደገለጹት ቡድኑ ጥናት ያደረገባቸው አካባቢዎች ባርሲዞን በሚገኙት ጉናም ሲርካም መርቲናም፣ ቁላቤ ወረዳዎች ናቸው። ኮሚቴው ጉዳዩን ለማጣራት የተጠቀመባቸው ዘዴዎች ቃለ መጠይቅ፣ የቡድን ውይይትና የማህበረሰብ የሰላም ኮንፈረንስ ሲሆን በቃለ መጠይቆቹ የተጎጂ ቤተሰቦችን ጨምሮ የሃይማኖት አባቶች፣ የአገር ሽማግሌዎች፣ አይን እማኞችን አባገዳዎችንና የአካባቢው የመንግሥት የሥራ ኃላፊዎችንም ጭምር በማወያየት መሆኑን አመላክቷል። ኮሚቴው በዚሁ የመጀመሪያ ሲል በጠራው ሪፖርት በተገኘው ውጤትም በጉና ወረዳ ናኖ ጃዊ ቀበሌ ገበሬ ማህበር የሰው ሕይወት መጥፋቱን የንብረት ውድመትና እገታ መፈጸሙን አረጋግጫለሁ ብሏል። ክስተቱ ጥቅምት 12 ቀን 2018 ዓ.ም ከቀኑ 8 ሰዓት ታጣቂዎቹ ህብረተሰቡን በማስገደድ አብረው ምሳይ የበሉ ሲሆን በመጨረሻም የመንግስት የጸጥታ ኃይል መምጣቱን ሲያውቁ ሰዎችን አግተው ወስደዋል ይላል ጉባኤው። ጥቅምት 13 ቀን 2018 ዓ.ም ታጣቂዎቹ ተመልሰው በመምጣት ተጨማሪ ሰዎችን መውሰዳቸውንና በጥቅምት 14 ቀን 2018 ዓ.ም ታገቱ ሰዎች ላይ ግድያ እንደተፈጸመባቸው ኮሚቴው አስታውቋል። ኮሚቴው ከተጎጂ ቤተሰቦችና አነጋገርኳቸው ካላቸው የህብረተሰብ ክፍሎች አገኘሁት ባለው ጥቆማ ጥቃቱን የፈጸሙት ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው መንግስት ሸኔ ሲል በሽብርተኝነት የፈረጀው ቡድንና የፋኑ ኃይሎች ናቸው ሲሉ እንደነገሩት ሲያመላክት ሌሎች ደግሞ ማንነታቸውን የማያውቋቸውና በሌሊት የሚንቀሳቀሱ ምንም የሃይማኖት መገለጫ የሌላቸው የታጠቁ ቡድኖች ስለመሆናቸው ነግረውኛል ብሏል። ጥቃት የተፈጸመባቸውና የሞቱትን ዜጎች አስመልክቶ አሃዛዊ መረጃ በቀጣይ በማጣራት ከነ ሙሉ ማንነታቸው ይፋ አድርጋለሁ ያለው ኮሚቴው የጥቃቱን መድረስ ተከትሎ በተለያዩ አካላት ሲወጡ የነበሩ መግለጫዎች በስፍራው ካለው መረጃ ጋር ክፍተት ታይቶባቸዋል ባይ ነው። ችግሩ ፖለቲካዊ ይዘት እንዳለው ከማህበረሰቡ ያገኘሁት መረጃ ያሳያል ያለው ኮሚቴው የችግሩ ተጋላጮች አንድ ነገር ላይ ያነጣጠረ ማለትም ብሔርና ሃይማኖትን መሠረት ያላደረገ መሆኑን አስታውቋል። ከዚህ በተጨማሪም ባርሲ ዞን የተደጋገመውን ግድያ በተመለከተ እየቀረቡ ባሉ ቅሬታዎች ውይይት ለማድረግና የህዝቡን አቋም ለማወቅ ቅዱስ ሲኖዶስ በሳምንቱ መጨረሻ ወደ ዞኑ ልዑካን ቡድን ልኮ እንደነበር በውይይቱ የተሳተፉ አንድ የዞኑ ወረዳ ቤተ ክህነት አመራር ለቲክባ ኢትዮጵያ ገልጸዋል። በውይይቱ በዞኑ የተደጋገመውን ግድያ የተመለከቱ ዝርዝር ጉዳዮች መነሳታቸውን ገልጸው ከሳምንት በፊት ከተፈጸመው ግድያ ውጭ ባለፉት ቀናት ተመሳሳይ ጥቃት እንዳልተፈጸመም ተሳታፊዎች ማስረዳታቸውን ተናግረዋል። ይሁን እንጂ በርካታ ኦርቶዶክሳውያን በታጣቂዎች የተገደሉበት የአርሲዞን ሀገረ ስብከት ሊቀጳጳስ ከኃላፊነት ይውረዱ የሚል ሀሳብ ከተሳታፊዎች መነሳቱን እኚሁ በውይይቱ የተሳተፉ አመራር ለቲክባ ኢትዮጵያ ገልጸዋል። ሊቀ ጳጳሱ ከኃላፊነት እንዲነሱም የጠየቁት በአርሲዞን በተለይ በጥቅምት 2018 ዓ.ም ወር በተደጋጋሚ በታጣቂዎች ግድያ በተፈጸመባቸው ወረዳዎች ያሉ ኦርቶዶክሳውያን መሆናቸውን አስረድተዋል። ሊቀ ጳጳሱ ከኃላፊነት ሲነሱ አይነሱም፣ ሀገረ ስብከቱ ሪፎርም ያስፈልገዋል በሚል ሁለት የተለያዩ አቋሞችን በመያዝ ሰሞነኛው ውይይት ከመካሄዱ በፊት ሰዎች ወደ ጠቅላይ ቤተ ክህነት አቤቱታ እያቀረቡ እንደነበር አስታውሰው፣ ይህን ተከትሎ ቅዱስ ሲኖዶስ ሶስት አጣሪ ልዑካን ቡድን ወደ ዞኑ ልኳል ብለዋል። የኢትዮጵያን ጉሮሮ ለማነቅ አደገኛ እርምጃ ተጀመረ። ግብፅ ኢትዮጵያን እንደ ጦስ ዶሮ እየዞረች ነው። በኤርትራ አቅጣጫ ኢትዮጵያን ካቴና ውስጥ ያስገባችው ካይሮ አሁን ደግሞ በብቸኛው ኢትዮጵያ የምስራቅ መውጫ በር መጥታለች። ኦር ከማስፈር አልፋ ወደብ ለመቆጣጠር አደገኛ እርምጃ ጀምራለች። በጉዳዩ ላይም አንድ ጥብቅ ውይይት ተደርጓል። ግብጽ በጎረቤት ሀገር ጅቡቲ የባህር ጠረፍ ላይ ተጽዕኖዋን ለማሳደግ ግዙፍ እንቅስቃሴ ጀምራለች። ይህ እንቅስቃሴ የተጀመረው ካይሮ ኢትዮጵያን ወደ ቀይ ባህር እንዳትወጣ በግልጽ መከላከል በጀመረችበት አጋጣሚ ነው። ካይሮ በጅቡቲ የባህር ጠረፍ ላይ ቀጥተኛ እጇን ለማስገባት የወጠነችው እቅድ በግዙፍ የወደብ ኢንቨስትመንት ስምምነት ሽፋን መሆኑ ተሰምተዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ በየዓመቱ የምታፍሰውን አንድ ቢሊዮን ዶላር ገደማ ገብ ያሳጠኛል ብላይ ሰጋቸው፣ ጅቡቲ ሌሎች ሀገራትን ለመሳብ እየሞከረች ነው። የግብጽና ጅቡቲ ባለስልጣናት በወደብ ልማት ኢንቨስትመንት ስምምነት ላይ ለመድረስ ድርድር ላይ መቆየታቸው ታውቋል። አሁን ላይ ግብፅ አዲስ የወደብና የሎጅስቲክ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች ተብሏል። ስምምነቱን ለማገባደድ በግብፅ ምክትል ጠቅላይ ሚኒስትር የሚመራው ከፍተኛ የልዑካን ቡድን በቅርብ ወደ ጅቡቲ ያቀናል ተብሏል። የካይሮ ባለስልጣናት በጅቡቲ በሚኖራቸው ቆይታ ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ የካፒታል ጋዜጣ ዘገባ ያመላክታል። የግብፅ ምክትል ጠቅላይ ሚኒስትር አመል ኤል ዋዚር በቅርቡ በጅቡቲ በሚያደርጉት ጉብኝት ይጠናቀቃል ስለተባለው ስምምነት በሁለቱም ሀገራት በኩል የተባለ ነገር የለም። የስምምነቱ መነሻ በግብፅ ልዑካንና በጅቡቲ ወደቦችና ነፃ ቀጠና ባለሥልጣናት ሊቀመንበር አቡበከር ኦመር ሃዲ መካከል በተደረገ ስብሰባ ነው። ስምምነቱ ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሠረተ ልማቶችን መገንባትን ያካትታል ትታል ተብሏል። ግብፅ ጅቡቲ ላይ ግዙፍ መዋለ ንዋይ ለማፍሰስ ፍላጎት ያሳየችው ኢትዮጵያ ነሳቸውን የቀይ ባህር ታሪካዊ የባለቤትነት ጥያቄ በግልጽ ከኮንነች በኋላ ነው። ግብፅ ኢትዮጵያ ነሳቸውን የባህር በር ጥያቄ በመቃወም የቀይ ባህር ተዋሳኝ የቀጠናውን ሀገራት በማስተባበር በር ለመዝጋት እየተንቀሳቀሰች መሆኑ ይታወቃል። ከሶስት አስርተ ዓመታት በፊት የቀይ ባህር ፊት አውራሪ የነበረችውን የኢትዮጵያን ጥያቄ በበጎ ያልተመለከቱት ጎረቤቶችም ግብፅን ወዳጅ አድርገው ተሰባስበዋል። ኢትዮጵያን ወደ ቀይ ባህር ላለማስገባት የሶስትዮሽ ተቀናቃኝ ጥምረት ከወራት በፊት የፈጠረችው ግብፅ በተናጠልም ከእያንዳንዱ ሀገራት ጋር በዚሁ ጉዳይ ደፋ ቀና እያለች ነው። ካይሮ ኤርትራን እና ሶማሊያን ይዛ የሶስትዮሽ ጥምረት የመሰረተች ቢሆን ቢሆንም የሞቃድሾ ባለስልጣናት ወደ ኋላ መሸሽ ጀምረዋል። በአሁኑ ወቅት ግብፅና ኤርትራ የያዙት የጋራ አቋም ኢትዮጵያን ወደ ቀይ ባህር አናስጠጋም እያሉ ነው። በኢትዮጵያ በኩል በኢፍታዊ መንገድ ወዳጣችው ቀይ ባህር ለመመለስ የሚያስቆመኝ ኃይል የለም በማለት ጉዳዩን ገፍታበታለች።